በሶስት ወር ተኩል 440 ሺህ ብርና ከዚያ በላይ የተጣራ ትርፍ የሚገኝበት እጅግ አዋጭ ቢዝነስ የግብርና ቢዝነስ። የግብርና ቢዝነስ በአነስተኛ ካፒታል ሊሠራ የሚችል የወቅቱ አዋጭ ቢዝነስ ነው። ከፍተኛ ተፈላጊነት ያላቸውን ምርቶች ማለትም ቲማቲም፣ ሽንኩርት፣ ቃሪያ እና ሌሎችንም የተለያዩ ምርቶችን በአዲስ እይታ ታግዘው ማምረት ይችላሉ። ሙሉ በሙሉ የባለሙያ ድጋፍና ክትትልም ያገኛሉ። እንዲሁም የገበያ ትስስር እንዳያስጨንቆ በአዲስ እይታ በኩል ሁሉም ይመቻቻል። ይህንን አዋጭ ቢዝነስ በመጀመር የስኬት መንገዱን ዛሬውኑ ይጀምሩ። መነሻ ካፒታሉ 935 ሺህ ብር ብቻ ሲሆን ወደ አዲስ እይታ በመምጣት በቲዎሪና በተግባር የተደገፈ የመስክ ስልጠና ወስደው ቢዝነሱን ዛሬውኑ መጀመር ይችላሉ። በተጨማሪ ማንኛውንም አይነት ማሽን በአዲስ እይታ በኩል ሲያስመጡ 40 በመቶ ከደንበኛው፣ ቀሪው 60 በመቶ ደግሞ አዲስ እይታ በመሸፈን ማሽኑን አስመጥቶ ያስረክቦታል። ቢዝነሱን ከጀመሩ በኋላም የገበያ ትስስርና የፕሮሞሽን ድጋፍ ይደረግሎታል። ከአዲስ እይታ ጋር ቢዝነስ ሲሰሩ ሁሌም በእውቀትና በጥበብ ነው የሚሰሩት። ስለዚህም ውጤታማ ኖት። ለተጨማሪ መረጃ አድራሻችን ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ላይ ቢሮ ቁጥር 227፣ 0978212121፣ 0901842121። አዲስ እይታ 10 ዓመታትን በስኬት በሁሉም አማራጮች ተጨማሪ መረጃዎችን ማግኘት ይችላሉ። በዩቲዩብ፣ ቴሌግራም፣ ትዊተር፣ ኢንስታግራም፣ ፌስቡክ እና ቲክቶክ ላይ እንዲሁም በዌብሳይት ስለ አዲስ እይታ አዳዲስ ቢዝነሶች በየቀኑ አዳዲስ መረጃዎችን ማግኘት ይችላሉ። አዲስ እይታ አዲስ እይታ የአስተዋዮች ምርጫ የተግባር ከፍታ